ካህኑ የእሷን እርቃን ማየት አይችልም። ለምሳሌ አጠማመቅ አንጻር ሰዎች ምን ለብሰው ስርአት እጅግ በጣም አስፈላጊ መስሎ ይታየኛል። አሁን በተለይ አጥማቂ ሴት የለም፣ እንደሚታወቁ ወንዶች ናቸው። ቤተክርስቲያን ደግሞ በእርቃን ላይ ምን ያህል ጥብቅ ክትትል እንዳላት የሚያሳይሽ ለምሳሌ አንዲት ሴት ለአቅመ ሔዋን ከደረሰች በኋላ የክርስትና ጥምቀት ልጠመቅ ብላ ብትመጣ፣ ሌላ ድቀት እንዳይመጣ፣ ሌላ ፈተና እንዳይመጣ ማለት ነው። ስለዚህ ምን ይሆናል? የካህኑን እጅ እና ዲያቆናይት የምትባል ሴት ነበረች። አሁን ቤተክርስቲያን የለች፣ በሕጉ ግን አለች በስርአቱ እና ያቺ የሴቲቱን ለአቅም ሔዋን የደረሰችዋን ገላ ካህኑን የካህኑን እጅ ትይዝና ቀኝ ቀኝ አካሏን ኔሮን ትቀባለች ማለት ነው። ዲያቆናይት ሴት፣ ይሄ ያሳያል ቤተክርስቲያኒቱ ፈተናን አጥብቃ የምታጥርበት ረጅም ርቀት ያሳያል። አሁን በየጠበል ቤቱ የምናየው ግን ሌላ ነው። ስለዚህ ስለ ጠበሉ ቢሆን መማር አለበት፣ ስለ ታምራቱ ስለ ፈውሱ ቢሆን መማር አለበት እንጂ ዝም ብሎ ወጥቶ ገብቶ ድኜ መጣሁ ማለት የለበትም። በቃ ድህነቱ ምን እንደሆነ ማወቅ አለበት። የነጻጉ ድህነት መሆን የለበትም። ካህኑ የእሷን ርቃን ማየት አይችልም። መምህር ስሙራ አላምረው የሰጡት ትምህርት ላይ የተሰጡ አስተያየቶችን እስኪ እናያቸው፣ በዚህ ቪዲዮ ላይ ማለት ነው። ከላይ ጀምረን መጠመቅ እየፈለጉ ፓንት የሚወለቅ መሆኑን ሲያውቁ ከጥምቀት የሚርቁ ብዙ ምዕመናን አሉ። ለቤተ ክህነቱ ቢነገርና ቢስተካከል ጥሩ ነው። እኔ ራሱ በጣም ነው የሚደብረኝ። እኔ አንዷ ነኝ። አማኖፍ ዘም በልጅነቴ እንደተጠመቅኩ ነው የቀረሁት። እኔ ነኛ አንድ እስከሚያወልቁ ነው፣ ከዛ ይለምዱታል። ምንም አዲስ ነገር የለም። ሁሉም ያለ ነው ያለው ነው ያለን። እኔ ራሱ በጣም ነው የሚደብረኝ። እንደ አዋጅ ቢነገር ባይነኝ እና ለምን ሲኖዶስ አይወስንልንም? እውነት ነው። መስተካከል ካለባቸው መጠመቂያ ስፍራዎች አንዱ ሚጣቃማኑ የለው። በዚህ ስፍራ ከጥምቀት በፊት ዮርዳኖስ ወንዝ መታጠብ ግዴታ በመደረጉ ሴቶችና ወንዶች በገላጣ ሜዳ ላይ እርቃን ሆነው የሚታዩበት ሁኔታ አግባብ ባለመሆኑ ማርያም በዚህ ምክንያት እዛ ድረስ እጄ ሳልጠመቅ ነው የመጣሁት። ወደ ጸበል የሚወስደው መንገድ ራሱ በረከት ስለሆነ በሱ ተጽናንቼ ሳልጠመቅ ተመለስኩ። ራሞስ ካይሮ እያለሁ የጡቴን ጫፍ የበር እጀታ ቆረጠኝ እና ቁስቋም ማርያም ላሉ አባቶች ሳሳያቸው አላየለኝ ሲሉ ቅር አለኝ። ግን የጸልየውልኛል ጓደኛዬ እነሱ እኩ አካል አያዩም ስትለኝ ገባኝ። ቁስሉ ግን ከዛ ቀን ጀምሮ ረስቼዋለሁ፣ ዳንኩ። እውነት ነው። እውነትህን ነው። የግብፅ አባቶች ስነምግባር እንዳላቸው ይነገራል። ቅድስት ጭራሽ መደብደብም አለ በመስቀል በጧፍ ሄመን 16 ሆ አንዴ በፓንት ገብቼ ሴቶቹ ሊገሉኝ ከዛ ተጠምቄ አላውቅም። ልክ ነው እኔ መጠመቂያ ቆምኩት ለዛ ነው ሰላም መሐመድ ዩዘር 95 እያለ የሚቀጥል ለዚህ ነው ጸበል መጠመቅ ያቆምኩት። ደግሞ ሰው እንዴት እንደሚያመናጭቁ ማሚ ህጉ ሌላ ምን ሆነው። ሌላ ባካ አስተምራቸው መምህር በሚለው ቢስተካከል ይላል። አረ ይሄ ህግ ሁሉም ጸበል ቦታ ላይ ተጽፎ ቢለጠፍ። አረ ይሄ ነገር በየቤተ ክርስቲያኑ ይነገር። እኛ ራቁት መጠመቅ እየፈራን ወደ ጸበል መሄድ አልቻልም አረግ የሚል ነው። እንደው ተወዳጅ ኬተሪንግ እንደው በአዛኝቷ በአዋጅ አስነግሩልን። ዩዘር 6869 እጅግ የጨነቀን ይሄ ችግር ነው አውርቲንግ አንዳንድ ቦታማ ጭራሽ መንፈስ ያለባቸው ነው ትእዛዝ የሚሰጡት። ጸበል ቤቶች የአጥማቂዎች መፈንጫ እየሆኑ ነው። ሀኒ 684 እባካችሁ ለሚመለከተው ሁሉ ይዳረስልን። ዩዘር 224 እባክዎት መምህር ይህንን ነገር ለሚመለከተው ያሳውቁልን። ከተጠመቅኩ ቆየው በካህን ፊት ቆሞ መጠመቅ በጣም ደበረኝ። እንደ ቤተክርስቲያን ተሸፋፈኑ ትልሉላላችሁ። ይልፋሻዋ ጌታቸው፣ የቂርቆሷ የቀስቂስ መንግስቱን ትምህርት ደገምክልን፣ ተባረክ። ቦሩ፣ እኔ የሚገርመኝ የማይፈቀድ ነገር እንዴት በዚህ ልክ ሊጣስ ይችላል? ማዕዛ ስላሴ እግዚአብሔር ይባርክህ መምህር። እውነት ነው፣ እርቃናችን ባንጠመቅ ጥሩ ነው። እንዳውም እኮ ፓንታችሁንም አውልቁ እንባላለን። ሰላም እኔ መጠመቅ እየፈለኩ ሁሌ የምተወውን በዚህ ጉዳይ የባካችሁን ለሚመለከተው አካል አድርሱልን። በማርያም ዩዘር 360192 እምቢ ያሉን እንኳ ካላወለቃችሁ አትጠመቁም እያሉ እኔ ደስ ብሎኛ ደስ ብሎኝ ነበር። ተጠምቄ ስለማላቅ እጠመቃለሁ ብዬ ነበር ግን እንቢያሉ ያሉ ለብሳችሁ አትጠመቁም አሉ። ጽጉ ያሹ ልጅ እግዚአብሔር ይባርክህ ወንድሜ። ይህ ጉዳይ ቤተክርስቲያናችን ትኩረት ሰጥታ እርቃን መጠመቅ ሙሉ ለሙሉ እንዲቀርብ ይደረግ። በጣም ጥሩ ነበር። ኖሞር መጠመቅ እየፈለጉ ያልቻልሁበት ምክንያት ዘማሪት ከዳር ምህረት፣ መምህር ቃለ ሕይወት ያሰማልን። ሴት ልጅ ፓንትና ጡት መያዣ ማድረግ አለብን። ከምታዩት ከምትሰሙት ተጠበቁ፣ እንዳትሰቱ ቤቲ የሚል ሁሉም ቦታ አውልቁ፣ የሚሉት አጥማቂው ብቻ ሳይሆን ተጠማቂው አውልቁ ይላሉ። ሮዚ ባህር ዳር እረ ነገሩልን፣ ልክ አይደለም ሲባሉም አልሰማን ብለዋል። ሌላኛው አብዛኛው ተጠማቂ በራሱ እንዴት እንደሚጮሁ ባያችሁልን። ነጊ ቡቲ ሳሎን እንደው አንተ ሰው ከየት ተገኘህልን? በማርያም ያልከውን ሁሉ ልብ የሚያስበው ነው የምታወራው። ተባረክ። አሎዮማ 29 የእኔ ጭንቀት ነው። ጎዶልያስ ሁለት እኔም እንዳንተ ነኝ። ኪሩ ለምን ለአጥማቂዎች አትነግሩልንም? ሎፊ ቦይስ ግዴታ አውልቁ የሚል ሕግ አለ እንዴ? ዮአስ መጠመቅ ካህን ሳያጠምቅ ጸበል ተከፍቶልን ራሳችን ውስጥ ገብተን ተጠምቀን መውጣት። ማይ ሚ ሰባ መባካችሁ ለሚመለከተው ሁሉ አድርሱ። አረ ይቆጣሉ፣ ለብሰ ከገባህ እንዳንድ ቦታ። ብሩክታዊት 35 ማሬ ለዚህ ነው ተጠምቄ የማላውቀው በጭራሽ የማይገባኝ ታሪክ ራቁት ጥምቀት አቢ 1244132 መምህር ባክን በየጸበል ቦታ ብታስተምር። ስሙ ማይታይ መጠመቅ እየፈለግን የምንቀረው በዚህ ምክንያት ነው። ፍሪታ ኡራኤል አባቲ ማምላክ እኔም ልብስ ማውለቅ ስለማልፈልግ ብቻ የቆየው ቆየው ከተጠመቅኩ። ሳሬም ትክክል ነው 21 21 እውነትህን ነው፣ የእርቃን ጥምቀት መቅረት አለበት። አሌክሳንደር በልብ እንድንጠመቅ በደንብ ቤተክርስቲያን ማስተማር አለባት። በልብስ ለማለት መሰለኝ። ማእዛ የእውነት በቃ እንደዚህ አይነት አጠማመቅ ነው የናፈቀኝ። ዩዘ 9410223 ኧረባካችሁ ንገሩልን፣ በየጸበሉ እያስቸገሩን ነው መንፈስ አለብን የሚሉ ሰዎች። አባታችን ስንታየው ወልድ አባታችን ይህን ጉዳይ ይስተካከል፣ አብሶ ሸንኮራ ጸበል፣ ሸንኮራ ዮሐንስ ማለት ነው። ሮብ ዌስት 16 ለምን እስካሁን ቆያችሁ ነው ጥያቄው። እኔም አልጠመቀው። ለዛ ነው ሁሉም ይህን ተግባር ቢያውለው ተግባር ቢያውለው ጥሩ ነው። ዩዘር 581 እኔ ለመጠመቅ እየፈራሁ። ማሂ እኔ ከጠበል ርቄ ቀረሁ። ጭራሽ ሴቶች ይሳደባሉ። ከምንም በላይ አንዴ የተሳደቡኝ እናት መቼም አልረሳቸውም። ኢቫን ምን እያልክ ነው? በጣም በጸሎት የተጉ አባቶች አሉ። እኛ ስንጠመቅ የጸሎት መጽሐፋቸውን ብቻ ይዘው የሚጸልዩ እውነት ቼክ እንኳን አያረጉንም። ሀረገወይን እኛ አዋጅ ታወጅልን፣ ለብሰን እንጠመቅ። ቄሶች አይፈቅዱም። ካለላፍቶ ጊዮርጊስ ካለላፍቶ ጊዮርጊስ የእናቴ ልጅ ብቻ ናቸው አስለብሰው የሚያጠምቁት። ብሌን ነዋ እውነት ነው። በጣም ነው የተቸገር ነው። ፍቅር ተፈራ በጣም ከሚያስጠላው ነገር እርቃ መጠመቅ ነው። ይስተካከል። ሮማን ሮሚና 21 እውነት ነው። በደንብ ቢስ በደንብ ቢሰራበት ጥሩ ነው። 0602 እኔ መልበስ አለባቸው እላለሁ። ኤረን 99 ለሁሉም ነው። እኔ ራሱ አይመቸኝም። ጫልቱ ድሮ ራቁት የለም የመጣው አሁን ነው። ማን አመጣው? ገነት አረ እግዚአብሔር ይስጥ፣ ግራ ተጋባን እኮ መጠመቅ እየፈለግ ግራ እየታጋባን እንመለሳለን። በጣም ነው የሚያስፈራው መጠመቅ፣ በርቃን መጠመቅ፣ እረ ያስፈራል። መጠመቅ እየፈራን ነው። እግዚአብሔር ይርዳን። ሰገነት የልቤን የተናገሩት፣ እርቃን መጠመቅ ደስ አይልም። እድሜ ሕይወትን ያርዝምልን። ትዕግስት እውነት ነው፣ እንዳንጠመቅ ተሳቅቀናል። ሱላማጤስ 13 ይነገርልን። የማርያም ልጅ ቆይ በግድ ፓንታው ልቁ ማለት አይደብራቸውም እንዴ? ገነት እስካሁን ተግባር ላይ አልዋለም። እግዚአብሔር ይርዳን። ኤደን እኛ እኮ ተቸገርን። መሀሌት ካህን ሳይገባ ጥምቀት አለኩ። አሁን ላይ ባሪያ የውል ሰው ወይ ውይ ጥያቄን ነው የመለሳችሁት። ዳው ዳው ማንኛውንም አይነት ኮስሞቲክ ኤም ይሄ ትልቁ ህግ ሊወጣለት ትልቁ ህግ ሊወጣለት የሚያስፈልግ ጉዳይ ነው። ከየት እንደመጣ እንኳን የማይታወቅ ወንዱም ሴቱም እርቃኑ ወደ ጸበል መግባቱ ለአይምሮ በተለይ በአሁኑ ማን ትክክለኛ ማን ትክክል ያልሆነ አጥማቂ በበዛበት የምርም ትምህርት ያስፈልጋል። ለምሳሌ ለዚህ ነው ማልጠመቀው መሪ ማርያሚዎች ቤዛዊት ፋሲል እኛም ይስተካከል የምንለው እንደዚህ አይነት ነገሮች እንዲስተካከሉ ነው ዜትም ለምንድን ነው ታዲያ ማታስተምሩት እኛም ከጸበል አታርቁ ተስፋ ስራ ሁለት ሰራ እና እናንተው አይደላችሁ እንዳውልቃችሁ ተጠመቁ የምትሉን እኛ ኮ ግራ ገባኝ ቄሱ አይደለ እንዳውልቁ የሚለን ቤተክርስቲያን አንድ ነች እያላችሁ የምታደርጉት ሁለት አይነት ስለ ህይወት ሽመልስ በዚህ ጉዳይ ላይ በተለይ አስራ ስድስት ቅዳሜና እሁድ ላይ ከዋለ እንጦጦ ሀመረ ከዋለ እንጦጦ ሀመረ ኖህ ኪዳነ ምሕረት ጸበል መጠመቂያ ቤት ታችኛውም ሆነ ላይኛው ይሄ ችግር በደንብ ይታያል። ካህን ብቻ ሳይሆን አስተናጋጆች ሁሉ ከመጠመቂያው በር ላይ አይጠፉም የሚሉ አስተያየቶች። ለምሳሌ ይህንን የመሰሉና ብዙ አስተያየቶች ተሰጥተዋል። ራቁት መጠመቅም በተመለከተ ቤተ ክርስቲያን ታስተካከል የሚል ነው። ሁሉም ለመጠመቅ አልቻለም፣ ከጸበል ርቀናል የሚል አስተያየቶች ተሰጥቶበታል።